ቤዛ ማንም ሰው እንዲነካት አልፈልግም። ከወንድ ጋር ሆና ደግሞ ሰዓት ጭራሽ ሌላ ችግር ይፈጠራል። ታፈቅራለሽ አይደል? ለሱ ስሜት አለሽ። ነገር እንዳይፈጠር ከራሴ ጋር በጣም ተጣልቻለሁ፣ በጣም እኔ ኤፍሬምን ስለማፈቅረውና ስለማፈቅረው ብቻ እና ደግሞ ማጣ ስለማልፈልግ እንጂ ሌላ ነገር ኑሮ የምናምን አይደለም። ሌላ ነገር ከእንግዲህ በኋላ ማስረዳሽ እራሱ አቅም የለኝም። ምንም አልረዳሽም፣ ምክንያትም የለኝም። አንቺ ሲጀመር ሥርዓት የሌለሽ ሰው ነሽ። ሲጀመር ኤፍሬምን አታፈቅሪው። አንቺ ምን እያደረገች ነው? ሲጀመር ልክ አልነበረም። ማምጣት አለበት። ምን እያደረገች ነው? የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም ደናንዶ ናችሁ ተስፋ አደርጋለሁ። ዛሬ የመጣሁበት ምክንያት አንዳንድ ነገሮችን እያየው ነበር። ኤፋ በተፈጠረው ነገር ደውዬ አውርቼዋለሁ። ከቤዚ ጋር ከፍቅረ ማርያም ጋር የተፈጠረውን ነገር ቪዲዮ አይቼ ደውዬለት አውርቼ ያ የውስጡን ነግሮኛል። ፍቅረ ማርያምም ልክ አይደለም እሱ ላይ መሰንዘር አልነበረበትም። ኤፊም እኔ እስከማውቀው ድረስ ጓደኛዬን ለሰው ክብር ያለው ለሰው ልጅ የሚጨነቅ ለጠማይ ቸኩል ልጅ ነው። እዛን ቀን እኔ እንዴት እንደዛ እንደተፈጠረም ዛሬ አስረዳቸዋለሁ። ማታ ደውዬለት በጣም ተሰምቶት እያለቀሰ ነው የነገረኝ የተፈጠሩትን ነገሮች። የትኛው ወንድ ልጅ የሚወዳት ሴት ከሌላ ወንድ ጋር ሲያያት በጣም ነው የሚደብረው፣ ይከፋል። ምን እንደሚሰማው ግልጽ ነው፣ ሁሉም ሰው የሚያውቀው ነገር ነው። እና ኤፋን ቤዛ ከሱ ጋር ስትመጣ ከሱ ጋር ሲያያት ተሰምቶታል ደብሮታል። እና ደግሞ ብዙ ብዙ ነገር አለ። አንድ ይሄ ነው። ሁለተኛ ነገር ደግሞ ከሱ ቀድሞ የእሷን አዘን ባለ መስማቱ በጣም ደብሮታል። ይፋ ምክንያቱም አጠገብ ማንኛውም ሰው፣ ለምሳሌ ጓደኛዬ እኔ እያለሁ ከኔ በፊት ለማያውቀው ሰው፣ ከኔ በኋላ ላወቀው ሰው የልቡን ነገር ነግሮት፣ የተፈጠረበትን ነገር ነግሮት፣ ለኔ ምንም ካነገረኝ ለእኔ በጣም ነው የሚደብረኝ። ፍሬም ላይ የተፈጠረው እንደዚ አይነት ነገር ነው። እሱ በማያውቅበት መንገድ ከፍቅረ ማርያም ጋር ብዙ ነገር አሳልፈናል እያለ ነበር ፍቅረ ማርያም። አጠገቧ የነበርኩት እኔ ነኝ ብሏል። የፍሬም አጠገቧ የሌለ የነበረው እሷ ስላልነገረችው ነው የሚያውቀው ነገር የለም። ገብቷቸዋል ፋሚሊ እሱ ምንም የሚያውቀው ነገር የለም። እሷን በዛን ሰዓት ራሱ ስትጠፋበት እሷን ለማግኘት ብዙ ነገር እንደከፈለ እኔ አውቃለሁ፣ አጠገቡ ስለነበርኩ ሁሉም ጓደኞች ያውቃሉ፣ እኔም አውቃለሁ። እሷን ለማግኘት በቃ ባንዴ ጥፍት ነው ያለችበት። እሷም ከመጣች በኋላ የደረሰባትን ነገር ከነገረችው በኋላ እሷን ለማጽናናት ብዙ ነገር አድርጓል። ነገሮች ለምን እንደዚህ እንደሆኑ እሱን ግራ ተጋብቷል። አይ ቲንክ ከዛ አንጻር ነው እሱ እንደዚህ አይነት ነገር የወሰነው ከልጁ ጋር እንደዛ ለመጣላት የቻለው ከዛ አንጻር ነው። ፍቅረ ማርያምም አጥፍቷል። እንደዛ መሰንዘር አልነበረበትም ኤፍሬም ላይ ምክንያቱም በሱ ቦታ ቢሆን ኖሮ እንደውም ፍቅረ ማርያም ነበር ኤፍሬም ነበር መሰንዘር የነበረበት ያኛው ቸኩሎ መሰንዘር አልነበረም። መጣላት አልነበረባቸው። ብቻ ለማንኛውም ቤተሰብ ኤፍሬም እስከማውቀው ድረስ ረጋ ያለ ልጅ ነው፣ አስተዋይ ነው። ኤፊና የቤዚ ነገር ቀልድ አይደለም። ምክንያቱም ኤፊ እንዴት እንደሚወዳት አውቃለሁ፣ እንዴት ለእሷ ቦታ እንዳለው አውቃለሁ። እሷም ለእሱ ቦታ እንዳላት አይኑ ግን ደግሞ ፍቅረ ማርያም ልክ አልሰራም እንደዛ ከሱ እሷ ኤፍሬምን ነው መጀመሪያ የምታውቀው። እሱን ያወቀችው በአዘኗ ጊዜ ነው፣ በደበራት ጊዜ ነው እሱን ያወቀችው። አይ ኖ ሰው በድብርቱ በአዘኑ ጊዜ የደረሰለትን ሰው ያከብራል። ግን ደግሞ ኤፍሬም እዚህ ጋር ምንም የሚያውቀው ነገር የለም። ይህን ነገር ደግሞ ካወቀም በኋላ እሷን ለማጽናናት ከእሷ ጋር አብሮ ጊዜ ለማሳለፍ ለእሷ ጊዜ ለመስጠት በቃ ብዙ ነገር ትሪት አድርጓል። እንደወንድ ልጅነቱ ትሪት ማድረግ ያለበትን ነገር ሁሉ ትሪት አድርጓል። ምንም ነገር ቢያደርግ ኤፍሬም ልክ ነው ለኔ፣ ምክንያቱም ወንድ ልጅ ነው። ወንድ ልጅ ይሰማዋል፣ የሚወዳትን ሴት ከማንም ጋር ማየት አይፈልግም። ቪዲዮን አይቻለሁ፣ እድልን የመጣችበትን ቪዲዮ ከኤፍሬም ጋር ያወሩበትን እና የእናንተን አስተያየት እያየው ነበር። ኮመንቶች እና ቲክቶክ ላይም ተቆራርጦ የተፖስተቱትን አይቻለሁ። አንዳንድ ሰዎች ኢንቦክስ ላይ ያወራችሁኝን አይቼ በጣም ነው የገረመኝ፣ ምክንያቱም የትኛውም ወንድ ልጅ እናት ያለው ወንድ ልጅ እህት ያለው ወንድ ልጅ የትኛውም ሴት ስታለቀስ አጠገቧ ሆኖ ለዛውም የሚያውቃትን ሴት የማያውቃትንም ቢሆን ወንድ ልጅ ግዴታው ነው። ምክንያቱም እናት አለው እህት አለው። እንኳን ለሚያቃት ለማያቃት እንኳን ሴት ማጽናናት አብሯት ሊሆን እምባዋን ሊጠርግ እምባዋን ሊያብስ ይገባል። በምንም አይነት መንገድ ትምጣ። ግን እናንተ የመሰላችሁ ኢፍሬም የእድልን እምባ ስላበሰ አቅፎ ስላጽናናት አክሴፕት ያደርጋት መስሏቸዋል፣ የተቀበላት መስሏቸዋል እና እንደዛ መስሏችሁ በቃ የፈረዳችሁ፣ ያወራችሁ፣ የተሳደባችሁ አላችሁ። እንደዛ አይደለም። ነገሮችን እናስተውል። የትኛውም ወንድ ልጅ ሴት ልጅ የማጽናናት ግዴታ አለበት። እንኳን አብሮ ላሉት ሴቶች ቀርቶ ኤፋ የመጣ ነው ቤተሰብ? በሰላም ነው። በቃ እኮ ማታም ካወራህኝ በኋላ ቪዲዮዎቹን ካየሁ በኋላ በጣም ፊል አደረኩ። ገብቶሀል? አጠገብ ማንም ሰው ስለሌለ እኔ ደበረኝ። ቤተሰቦችህም ሲሰድቡ ምናምን ሳይ ትንሽ ከበደኝ። አልተረዱሁም እና እሱን አብረን ክሪር እንዳናረግላቸው ትንሽ የግራ የገባቸው ነገር ያለው ይመስለኛል። አንተ ላይም እንደዚያ አይኑት። ለዛ ይመስለኛል። እና ይሄን ምን አለ መሰለህ ያው አብዛኛው ነገር ማታ አስረድቻለሁ ለአንተ። አብዛኛው ነገር ግን ሁሌም ቢሆን ማሰቢያ አለብህ። ሁሌም ቢሆን ማለት ነው ማሰብ አንድ ነገር አለብህ። ገብቶሀል። አንተ ወንድ ልጅ ነህ፣ ትረዳኛለህ። የምትወዳት ሴት በእሷ ጥሩ ስሜት ያለህ የምታከብራት አለችና በማታውቀው ነገር ለቃ ክሄዳለች አንተ በእውነት በማታውቀው ነገር አሪፍ ላይ ነበራችሁ፣ ደስተኛ ነበራችሁ። በማታውቀው ነገር ለቃኪልች ይልች እዛ በአሁኑ ደግሞ በማታውቀው ነገር መጣች ነውቷል። በማታውቀው ነገር መጣች፣ ምክንያቷን በስንት መከራ ተናገረች። ምክንያቷን አሳማኝ ስለሆነ እሷን ትሬት ለማድረግ ሞከርኩኝ። ለቤተሰቦችም ቃል ገባው ከሷ ጠገብ እንደምሆን እሷን ትሬት እንደማደርግ ቃል ገባው ግን ደግሞ አንተ ማሰብ ያለ ወንድ ልጅ ስለሆንክ ትረዳኛለህ። እኔ ብርዳና፣ አንድ የምትወዳትና የምታከብራት ልጅ በአዘኗ ሰዓት ሌላ ወንድ አብሯት ከነበረ በችግሯ ሰዓት ሌላ ወንድ አብሯት ከነበረ ወቂያ፣ አንተ እዚህ ጋር ምንም ነህ ማለት ነው። ገብቷል። ኦልሞስት ያቺ ሴት የምትወደክ ከሆነ ለአንተ ክብር ካላት ለአንተ እንትን የምትላት ከሆነ ምንም ነገር አትደብቅም ማለት ጭራሽ ደግሞ ከመደበቁ አንፃር ደግሞ ሌላ አጠገቧ ላይ ወንድ እንደነበረ ስትሰማ ምን አይነት ስሜት ነው የሚሰማው? አንዳንድ ሰዎች እየፈረዱብኝ ነበር። ኦልሞስት እኔ ስለነሱ አይመለከተኝም። ማንንም ሰው ዝች ጋር ቢፈርድብኝ ችግር የለብኝም። ታቀኛለህ? አንተም ችግር የለብህ ይሆን ነው ነው። ሁሉም ሰው መረዳት ያለበት ነገር አንድ ነገር ነው። የምትወዱት የምታከብሩት ሰው በሀዘኑ ሰዓት ወይም ነው በችግሩ ሰዓት አብሯችሁ አልነበራችሁም። ያ ሰው አልነገራችሁም። ምን የምታውቁት ነገር የለም። ግን በዛ ሰዓት ደግሞ እሷ ከወንድ ጋር ነበረች። እሷ ፈልገው ላይሆን ይችላል ምንም ላይሆን ይችላል፣ ግን አንተ ምን አይነት ስሜት ነው የሚሰማችሁ? ገብቷል። እዛች ጋር እኔ ምን ማድረግ ነበረብኝ? እሱን ረጋብዬ ማውራት ነበረብኝ? ምን ማድረግ ነበረብኝ? አረ አንተ እንደውም እኔ አንተ ልክ ነህ። እኔ እኔ አንተ ጥፋተኛ ነኝ እያልኩ አይደለም። ቤተሰቦች እንዲረዱ መፈልገው ይሄን ነው። አጥፍቷል። ፍቅረ ማርያምም እንደዛ መቸኮል አልነበረበትም። ምክንያቱም አንተ ነው የምታውቀው የውስጥህን ህመም የውስጥህን ችግር አንተ ነው የምታውቀው። እሱ አንደርስታንድ ሊያረጋ አይችልም። አይቲንክ በሁለታችሁም በአንተም በቤዝም ማህል ያለውን ነገር ሚያውቅም አይመስለኝም። በጣም አይ ኖ አቃሎ እያለ ነበር፣ ነግራኛለች። በዚህና ነገር ያለ ነበር እንደሚያውቅ ነበር ሁሉ ነገር። እንደዛ አይነት እንትን ጭራሽ ሌላ ችግር ይፈጠራል። የዛን ቀን ብቻው ቢሆን ያው ሁሉ ነገር ባይፈጥር ብቻው እሷም ጠፍታለች። የእዛው ባትመጣ አሪፍ ነበር። ያ ነገር ነው እኔ የሚያበሳጭኝ። በዛ ሰዓት ደግሞ በሀዘኗ ሰዓት ደግሞ አብርዲያት ነበር ሲለኝ የበለጠ ተበቃጭ። እስኪ ከማሰው በዛን ሰዓት ጠፋኝ። ምንም ነገር ሁላ እዛችን ጋ ያደረኩት ነገር ሊሁን ማስታውሰው፣ ምንም ማስታውሰው ነገር የለም። ጋር ኋላ ቪዲዮ ላይ ነው ያየሁት ከለቀቀው በኋላ እሱ ቪዲዮ ላይ ነው ያየሁት። ምንም አውቀው ነገር የለም። ግን ችግር የለውም። ማኔ እንደሆነ እኔ ለፍቅረ ማርያም ለማንም ማን ሰው አይደለሁም። አንተም ወንድም አለ ጓደኛ ያለ ሰው የሌለ ሰው አይደለም። እኔ ያለው ቤተሰቦችን መረዳት ያለባችሁ ነገር በቃ ይሄ ልጅ የሚችለውን ነገር አድርጓል። ጓደኛ የሚችለውን ነገር ለቤዛ አድርጓል። ይሄ መልስ አይገባውም። ከናንተም ቢሆን ከሷም ዘንድ ይሄ ነገር ሊመጣ አይገባም ነበረ፣ ግን አንተ ሰው አለ። ምን እንዲደብር አልፈልግም። ማንም ሰው ደግሞ ክብረህን እንዲነካ ወንድነትህን እንዲፈታተን ማንንም ሰው አላደርግም። እኔ ያለው ምንም ምን እንዲከፋ ምን እንድትጨነቅም አልፈልግም። እናስተካክሉን አብረን። ቤዝንም ጠርቻታለሁ ደውዬላታለሁ። ለምን ጠርኸት ፈልጊያት ነው? አይ አሁን ከእሷ ጋር አብራት አልፈልግም እኔ ደግሞ እንድታወራ እፈልጋለሁ። ጀመር እዚህ ተከታተልን። እድል እየመጣች ነው ምን ነው በዚሁም ተዋወቃት። አለ እንድልህ የሚያስደነግጥ ነገር አለ። አይ አይደለም፣ ነው የሚያስደነግጥ ነገር አለ። ነው በቃ እንገናኝ አለችኝ። ላገኘህ እፈልጋለሁ አለች እኮ እኔ ደግሞ አንተና ጓደኛህን ላወራችሁም እፈልገው ነገር አለ በቤተሰብ ፊት። ለዛ ነው የጠራኋቸው። ኦኬ፣ እኔ ግን እዚህ ጋር ቀጠሮ አለ። እኔ በቃ አሁን አንተ በቃ በአንድ አፍታ አይደለም፣ ይፋ አይደለም። እንዴ ምን ሆነህ ነው? እኔ እኮ የፈለኩ እኮ እኔና አንተ በቤተሰብ ፊት ያለውን ነገር ቤተሰቦች እንዲረዱ ቤዛ መታ ያለውን ነገር እንድትረዳ ነው። ምንድን ነው ነው? ሰው ሲያስብልህ ማይገባ እየተጎዳህ እኮ ነው። አንተ ምንም እኔን አልተረዳኝ፣ ገብቷል። ሰው እየጠበኩ ነው እኮ እያልኩ ነው፣ እድል እየመጣች ነው፣ እድልን እየጠበኩ አትመጣ። እሷም ጭራሽ ሁለቱን ላገናኛችሁ፣ እንደ አንተ ምንድን ነው ሀሳብህ ከኔ ጭራሽ ሌላ ችግር ለመፍጠር ይገናኙ። ምንም የሚመጣ ነገር የለም፣ ምንም የሚመጣ ነገር የለም። ኦኬ፣ ይፈታል። ብዙ ነገር እንደውም ይቀረፋል። ትምጣ። ሁለቱ ደግሞ እኔ ማገናኘት አልፈለግም። እሺ፣ ትምጣ፣ እንደውም ትምጣ። አሪፍ ነው እንደውም ያደረገው። በዚህም ደርሻ፣ ደርሻ ያለው ብላኛለች። ትምጣ፣ ችግር የለም። በቃ አንተን እንድትጨነቅም አልፈልግም። ፋሚሊም እንድትረዱት የምፈልገው ነገር እንደዚህ አይነት ነገሮች ቶሎ መፈታት አለባቸው። የሆነ ሰው ህይወት ላይ የሆነ ሰው መግባት የለበትም። ቤዛም ደውዬላታለሁ የመጣች ነው፣ ኤፍሬምም ዕድል የመጣች ነው ብሎኛል። ይህምጡ ነገሮችን አሁን ነው የምናስተካክለው። በቃ በእናንተ ፊት ነገሮችን እናንተ ተረዷቸው። የእነሱም እርስ በርስ እንዲደጋገፉ እንዲረዳዱ፣ አሳብ እንዲለዋወጡ እናደርጋለን።

አንቺ ምን ተናደረሽበት ንገሪው አንተ ምን ተናደረከው እስቲ ስበርሳው ተረጋግተህ አዳምጠኛ ቃልና ነው እኮ ሳታውሩ ቆይ እንደሆነ የሚፈታው ኤፍሬም አንተ የሰው ልጅ እኮ መጀመሪያ ሲያዳምጥ ነው ምትሰማው እሷ እኮ ለማዳመጥም ትጉጆ ያለች ባለፈው ዕለት ወንድ ይዛ መጣች እኔ እኮ ተረጋግቼ ላናግርህ ነበር ይዛን ቀን የመጣሁት ኦኬ ወንድ ይዘሽ ወንድ ይዘሽ ተረጋግተሽ ተናደረሽ ነው የመጣሽው ልታስደብድብኝ እሱን ስንቴ ልንገርህ እሱ ማንንም አይደብደብህና

ለምን ተረጋግተህ ተረጋግተህ ያለ እኔ በስርዓት ላናግረው። ምክንያቱም ምን እንደሆነ ለመጠየቅ ነበረ እዛን ቀን የመጣሁት ከሱ እዛ ጋ ይተዋል። ምንም ማለት ልጁን ትዕግስቱን የማስጨርስ ነገር እየተናገረ ነበረ። አይደለም እ እየተቆረቆረልሽ ያለሽ ነው። አንቺ የማሰብ ያለብሽ ማለት ነው። የማታውቀውን ሰው እንዴት በዛ ልክ ታስቀይመዋለሽ? ኦኬ አሁን ልትግባባ አልቻላችሁ መቼ ምን ልግባባል በቃ እንደዚህ አይምሯን እንኳን አሳምና ከመጣች ምንም ማድረግ አንችልም ምንም ጭራሽ መግባባት አንችልም ብለ አይምሯን አሳመና ከመጣች ምንም ማድረግ አንችልም ምን እንደሆነ ምን ምን ግን አንቺ መረዳት ያለብሽ የልጅ ወንድ ልጅ ነው ግን ነበር የመጣው ወንድ ልጅ ነው ግን ልጅ አሁን ለምሳሌ አንቺ ላይም ጀጅ አላደርግም አንቺ ልክ ነሽ ግን ደግሞ የልጅ ወንድ ነው ከሌላ ወንድ ጋር ስትመጪ ቀጥሮሽ ይደብረዋል እንደገና ደግሞ ሲጀመር ነው አንድ ነገር ልንገርሽ አይደል አንድ ነገር ልንገርሽ እንዴት ነው አንቺ በዛ ሰዓት ምን በማላውቀው ነገር ለቀሽኝ ሄደሻል ኦኬ፣ እሺ አልኩኝ፣ የጠፋሽበት ነገር ኦኬ፣ እሺ ብዬሽ፣ አንቺን ትሪት ለማድረግ መሞከርብኝ፣ ግን ጭራሽ ከወንድ ጋር ነበርሽ። እኔ ምን ዓይነት ስሜት እንዲሰማኝ ነው የፈለግሽው ነገር እኔ ስናገርኩ በቃ ጓደኛዬ ነው ስለውም እንዴት እንዳደረገው አይተሃል አይደለ? ምንም ልንግባባ አልቻልም። ማትግባቡት ሁለታችሁም ምን እንዴት ላይ እናንለ ድርም ጭራሽ ያለ ነገር በእውነት አይደለም። እኔ አንቺም ኤፍሬምም አውርታችሁ ችግራችሁን በስርዓት ተረጋግታችሁ አንቺም ንዴትሽን ትቻላርገሽ ትንሽ ኤፍሬምም ንዴቱን ትንሽ ቻላርጉት እንድትና እንድታወሩ። አሁን እሷ መምጣት ምን ያስፈልገው? እኛን ለማስማማት ነው የመጣው። እሷን ነው ያልጠሯት። ከሷ ጋር ቀጠሮ ነበረኝ አለኝ። እኔ አሁን ከምን አንፃም፣ ሰሽ ቤዛ፣ አንቺንም ሲናገሩሽ ነበር ፋሚሊዎች፣ ኤፍሬምም ሲናገሩት ነበር። ይሄን ነገር ደግሞ እናንተን መረዳት አቅቷቸዋል ቤተሰብ ገብቶሻል ለኛም ከበድ ያለ ነገር ምክንያቱም፣ አንቺም የራስሽ የሆነ ልክ የሆነ እንትን መንገድ አለሽ፣ ኤፍሬም ልክ የሆነበት መንገድ አለ። ግን እናንተ እል ላይ ናችሁ፣ አንቺም ንዴት ላይ ነሽ፣ እሱም ንዴት ላይ ነው። ምንም ንዴት ላይ አይደለም። እኔ ተረጋግቼ እሱን ለማናገር በመጣሁበት ሰዓት በጣም አስቀይመኝ ነው የሄደው፣ ተናግሮ ነው ጋር ግን እንደዛ ደግሞ የሆነበት ምክንያት ተሰምቶት ነው ራዘንሽ ጊዜ ቀድሞ ፍቅረ ማርያም መስማቱን ያንቺን አዘን እሱ እኔ እንዴት አልሰማትን እኮ ነግሬዋለሁ። ሄኔ ይሄንን ደግሞ ሊረዳ አልቻለም። እሱ ይሄንን ነገር እንድታወሩ ነው የፈለኩት እኔ እንጂ ሌላ ምንም እኔ አውቃለሁ። ችግር የለም

ስለ ቤተሰቦችም ግልጽ አድርጊላቸው። ለእኔም ለእሷም ግልጽ የሆነ ነገር ንገረኝ። ስጀመር ከአንተ ጋር ለምንድነው ማወራው? ስጀመር ምላሽ ስንሰጠ ስጀመር ጓደኛ ከዚህ በፊት የት ነበር? ተፈቅሮ ያለሽ አይደል? ለሱ ስሜት አለሽ። እዩልሽ ነገር እንዳይፈጠር ከራሴ ጋር በጣም ተጣልቻለሁ። በጣም ተጣልተሻል። አይን ላይት ምንድን ነው የምትፈልጊው? ከኤፍቢ የምፈልጊውን በጣም ማታ እኮ ተናግራለች። እኔም እኮ አይቻለሁ ቪዲዮ። ይኸውልህ፣ እናንተ እንተዋወቅም። እኔ ግን እሱም ዛሬ አለም። እኔ እና እሱ የምንተዋወቀው ገና ከሙታጀራ እንደመጣ ነው። አዎ አውቃለሁ፣ ግን የዛን ሰዓት የእህትና የወንድምነት ነበረ። ግን በማሀል እኔ ምንም በማላውቀው መንገድ ነው። በቃ ያ ነገር የተለወጠው እሱን ለማግኘት በጣም ሞከር ያለው ስልክ ደው ይለት አለ ጓደኞቹ እስከ መናገር ደረጃ ደርሽ ነበር። ግን ይሄን ያህል ራሱ ተጭኜ ራሱ እንዲያገኘኝ ያላረኩት ለራሴ እየተሰማኝ ያለው ስሜት በጣም ግራ ስለገባኝ ነበር። ይሄን ያህል ተጭኜ ራሱ እሱን ለማግኘት ያልሞከርኩ፣ ግን በቃ ከራሴ ጋር በጣም ጸቡ እስከ ገባሁ ጭራሽ ልቆጣጠረው አልቻልኩም። በዚህ ሰዓት ነው የተመቸሰት። አንቺም ባልነበርሽበት ጊዜ እኮ እኔም አልነበርኩም፣ አደለ ነበር? እኔ ባልነበርኩበት ሰዓት አልነበርኩም ነበርኩኝ እያልሽ እኮ ነው ልጁ ብቻ ነው ያለ የተነበራችሁ። እሱን ለማግኘት በጣም ብዙ ጊዜ ሞከር ያለው ጓደኞቹ ጋር ደውያለሁ። እሺ አገኘሽው? ግን እየሰማሽኝ ነው? ቢያንስ ራሱ እንደዚህ በጣም ጫን ብዬ እሱ ማግኘት ያልፈለኩ ለራሴ ራሱ እየተሰማኝ የነበረው ስሜ፣ በጣም ግራ ስለገባኝና ከራሴ ጋር እየተጣላው ስለነበረ ነው። ግን በቃ አልቻልኩም። አላማሽ ምንድን ነው

አንቺ ፍሬም ከመጭ ከቡታጀራ ከመጣ ጀምሮ ነው የምታመቅሪው፣ ነው እንደዛ አይደለም። እኔ እና እሱ በጣም ታጀኝና ፍሬም ወት ውስጥ የምትገባ ሴትን አቃር እናወራለን። ግን ስለ አንቺ የነገረኝ ምንም ነገር የለም። አልፎ አልፎ እንደማያውቃት ቡት ከቡታጀራ ሲመጣ አንዳንድ ነገሮችን እንዳሳየሽው ለሀገሩም አዲስ ስለነበር ምናምን እሱ አጫውቶኛል። ሌላ ነገር ግን እንዳላችሁ አላውቅም። ከቤዛ ጋር ደግሞ ያላቸውን ነገሮች ቤዛን እንደሚወዳት እሷ ስሜት እንዳለው አውቃለሁ። ሲጀመር ሁሉንም ነገር ታውቃለች። አሁን ሰዓቱን መርጣ ምን አይነት ሁኔታ ላይ ናቸው እኔ ብለሽ የመጣሽው ምክንያት ከሌለሽ ነገርኩሽ እኮ ራሴን መቆጣጠር ስላቃትኩኝ ስላቃተኝ፣ በቃ ነገርኩሽ እኮ መሰሚኝ ከሆነ ማለት ነው። እኔ በጣም ከራሴ ጋር ተጣልቻለሁ። በጣም ማለት ነው በጣም አይደለም

ሁለታችሁም አሁን እየተጨቃጨቃችሁ ነው። አሁን አንተ ነው እኔ ማን እሺ፣ ማነው እዚጋ? እሷም እሺ እውነት አላት፣ እኔም እውነት አለኝ እንደሆነ ነው ምን እንደሆነ ጊዜ

ምንም ፍቅር አይደለም እሱን በጣም ነው የማፈቅረው እሱን ማጣት አልፈልግም እንጂ ጭራሽ ሌላ ነገር ኖሮኝ ምናምን ነገር አለም ሁሉም ነገር በኔ አታስቢ ባታስብ ትረጂኝ አይነት ከሆነ እኔ ሌላ አላማ ወይ ሌላ ነገር ኖሮኝ ሳይሆን እኔ ኤፍሬምን ስለማፈቅረውና ስለማፈቅረው ብቻ እና ደግሞ ማጣት ስለማልፈልግ እንጂ ሌላ ነገር ኖሮኝ ምናምን አለም ሌላ ነገር ከእንግዲህ በኋላ ማስረዳሽ እራሱ አቅም የለኝም ምንም አልረዳሽም እኔ ነገርም ምክንያትም የለኝም አንቺ ሲጀመር ስርአት የሌለሽ ሰው ነሽ ምኑን ልረዳሽ እ ንገሪኝ እንግዲህ ከዚህ በላይ ምንም ማስረዳት አልችልም

ሶሪ በጣም አይተሀል አይደል፣ እየሆነ ያለው ነገር እና እየተደረገ ያለው ነገር አይተሀል አይደል? እንዴት ላይ ናት እኮ። በዛ ነው ተረጋግተን ማሰብ አለብን። ገብቶሀል። ምንድን ነው የምንረጋገው? እያደረገች ያለው ነገር አይተሀል ወይ? ባለፈው እህት ይዛው የመጣችው ልጅ እኔን መታኝ። አሁን ደግሞ ጭራሽ እሷን መታቸት? ምን አይነት ነገር ነው እየተካሄደ ያለው ይሄ ነው። እሺ አንተ ራሱ ቆም ብለህ አስበው። ምን አይነት ነገር ነው እየተካሄደ ያለው? ለምሮ መተት፣ ልጅቷን ለምሮ መተት። እሱ ምንም ያደረገው ነገር የለም እንግዲህ ፋሚሊዎች ሊረጋጉ አልቻሉም። ሁሉም ልክ ነኝ ነው የሚለው እኔ አጥፍቻለሁ የሚል ማንም የለም። ብቻ እንዴት እንደምናደርግ አናውቅም። ብቻ ፋሚሊ ነገሮችን ይበልጥ ልናስተካክል ስንሞክር ወዳሉን አቅጣጫ እየሄዱ ነው። ሴቶቹ ምልልሳቸው ደስ አይል። ሁሉም ልክ ነኝ ነው የሚለው። አንዱ የሚሸነፍ ልብጣው እውነት በእውነት በቃ ያጥፍቻለሁ ይቅርታ ልብ የለም። በቃ ብቻ አንሞክራለን፣ ፋሚሊ አናቆም